አምስተኛው የሃይማኖት ተቋማት የሰላም ኮንፈረንስ በአርባ ምንጭ ከተማ በድምቀት ተከብሯል። በእለቱ በክብር እንግድነት የተገኙት የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ ሰላም በህይወት የመኖር መሰረት ነው ብለዋል። የመልካም ነገር መነሻና መድረሻውም ሰላም ነው። ሰው ያለመውን ለመኖርና ያሰበውን ለማሳካት ሰላም ያስፈልገዋል ሲሉም አክለዋል። የናፈቅነውና የተመኘነውን እድገት ዳር ለማድረስ ሰላም ያስፈልጋል ያሉት አቶ ጥላሁን ለዚህ ደግሞ የሃይማኖት አባቶች ሚና ከፍ ያለ ነው ብለዋል። ሰላምን ለማረጋገጥ ግን ሁሉም ዋጋ መክፈል ያስፈልገዋል ሲሉ አክለዋል። ታዲያ ሰላም ስለናፈቀውና ስለዘመርነው ብቻ የሚረጋገጥ አይደለም። ውድ እንደመሆኑን ብርቱ ጥረት፣ ከፍ ያለ መስዋዕትነትና ዋጋ መክፈልን ይጠይቃል። ሰላም ከፈለግን ከበደለን ሰው ጋር እያመመንም ይቅር መባባል ይኖርብናል። ለጊዜው እንጀራ ሳትሆንም ድሎ ሆኖንም ክፉ ሴራችንና ምቀኝነታችን ቆርጠን ከሕይወታችን ልናስወግደው ይገባናል። ሰላምን በመሻት ሳይሆን ዋጋ በመክፈል የሚመጣ በመሆኑ የሃይማኖት አባቶች አጠንክረው መስራት ይጠበቅባቸዋል ሲሉም አመላክተዋል። የሃይማኖት አባቶች ምናችሁ ከማንም የላቀና የሚጠበቅባችሁ ኃላፊነት ከፍ ያለ ነው። የኢትዮጵያ ህዝቦች በእጃችሁ አለን። እውቀቱን በልምድ የዳበረ አስተምህሮቱም አላችሁ። ምን ያህል አስተምህሮቱ የሕዝብ ባህል ሆኗል የሚል ጥያቄ ከተነሳ ብዙ መሥራት እንዳለባችሁና ገና ገናሩን እንዳለን አያጠያይቅም። አንዳንድ በሰፈራችን በከተማችን፣ በዞን በክልላችን ብለው በሀገራችን የሚታዩ ከአስተምህሮቱ የአፈረቅሉ ድርጊቶች አላስፈላጊ ዋጋ ከማስከፈላቸው በላይ የልማት አቅማችንን የሚሸረሽሩ በመሆናቸው የሃይማኖት ተቋማት የሕልውና ጉዳይ አድርጋችሁ በመውሰድ ምዕመናችሁ ወደ በረሆቻችሁ የመመለስና ሰላምን ለማጽናት እሴትን መገንባት ያሻለና ሃይማኖታዊ አስተምሮትና ባህላዊ እሴትን ማጠናከር ያስፈልጋል። የሃይማኖት ተቋማትና መሪዎቻቸው ተከታዮቻቸውን ከኩይ ተግባራት አድርቀው ለስራም ግንባር ቀደም እንዲሆኑ መስራት ይጠበቅባቸዋል። መንግስት የባህር በር ለማግኘት እያደረገው ያለውን ጥረት የሃይማኖት አባቶች የማንቃት ስራቸውን በመስራት የበኩላቸውን እንዲወጡም ርዕሰ መስተዳድሩ ጠይቀዋል። አሁን ምርቶቻችን ወደ ገበያ የምናወጣበት በሌሎች በጎ ፍቃድ ላይ ያልተመሠረተም የራሳችን ወደብ ያስፈልገናል። ይህ ደግሞ በታሪክም በህግም የሚገባን ነው። ይህንን ለማሳካት መንግሥት አጀንዳውን ከተቀበረበት አውጥቶ ዓለም አቀፋዊ ተቀባይነት እንዲኖረው አድርጓል። በያዘ መንገድ በሕግና በሕግ አግባብ የወደብ ባለቤትነት ለማራገጥ እየሰራ ይገኛል። በዚህ ላይ በተለይ የሃይማኖት ተቋማት ማህበረሰቡን በማንጣት አጀንዳውን በአግባቡ ተረድቶ የሚከፈለው ዋጋ ለመክፈል የተዘጋጀ እንዲሆን ለማድረግ አንጻር ድርሻችሁ ከፍ ያለ ስለሆነ በዚህ አጋጣሚ መላው ኢትዮጵያዊ አንድ ሆነን የተጀመሩ አጀንዳዎች እንዲሳኩ ድጋፋችሁ እንዳለ ጥሬን አቀርብላችኋል። ስድስተኛው ሀገራዊ የሰላም ኮንፈረንስም የጋምቤላ ክልል እንዲያዘጋጅ በዕለቱ ተመርጧል።